ተዋውቃችሁ እንዴት ናችሁ? ማን ምን ነው? ቤቱን እንደዚህ ቃኝ ነው፣ ለውርስ ነው እንደ የመጣው የወደፊት ቤቴ ደኛ ነህ። እኔ የምልህ አንተ ባታደርገውም ሲወራ እንኳን ሰምተህ አታውቅም? ጉልበት ይሳም ነበር እኮ። ልሳም የምን ማለት ነው?

መስላ ተውላጠ ግሱ ደግሞ እራሱ የመጀመሪያው ግሱ ነውሱማ ጥሩ ነው። ግሱ ተጠየክ። እሷን ለማግባት ምን አነሳሳህ ተባልክ። ያው ያነሳሳኝማ ፍቅር ነው። እውነት ፍቅር ነው ያነሳሳህ? ማነህ ግሱ። ፍቅር እኮ ትዳር አይሆንም። ፍቅር ቤት አስተዳደሩ አይደለም። ልንደውቶ እንደው ደንብ ባይሆንም እንኳን እንዴት ተብሎ አይጠየቅም፣ ነውር ነው። ግን እንደው ልጃችንን ለማግባት ስትመጣ እንደው እስኪ እንደው ቤተሰቦች እንደው ምን አላቸው ተጨባጭ የሆነ ንብረት፣ አንተስ ምን አለህ? ተጨባጭ የሆነ ንብረት እንዲቆጠር በጣም ጥሩ። ያው ቤተሰቦቼ አባቴ ማስተርስ አለው፣ ስራ የለውም እንጂ ማስተርስ አለው። እንደገና ደግሞ አሁን ደግሞ ፒኤችዲ እየተማረ ነው። እጩ ፕሮፌሰር ሊሆን ነው እና ያው እጩ ነው ልክ እኔ ልጆትን እንዳቸው ፕሮፌሰርነትም አጭቶታል። ያው ሲጋባ ሙሉ ፕሮፌሰር ይሆናል። እናቴም ዲግሪ አላት። እኔም አለኝ፣ በነገራችን እኔም አለኝ። እኔ ሰባት ሰርተፍኬት አለኝ፣ ሁለት ዲግሪ አለኝ፣ አንድ ማስተርስ አለኝ። ርዳታ ነው ሰርተፍኬት አይ ተመረ ማ ግሱ የተማረ ቤተሰብ አለን ነው የምትለው። ይገርምሃል ግን ዲግሪ ማስተርስ ምናምን ያልካቸው ነገሮች ተቀጥረ ሰላሳ ቀን ሰርታ አንድ ቀን ደሞዝ የሚገኝባቸው ነገሮች ናቸው። ምንም ጥቅም የላቸውም። ለማግባት ይሄ መስፈርት አይሆንም። የተማረ ግሱ ድፍት ብሎ በግንባሩ ነው የሚወድቀው ዋናው ነገር የምትተዳደርበት የምታስተዳድርበት ምን ንብረት አለ፣ ምን ገንዘብ አለ ነው ጥያቄው። ምንድን ነው? መፈናፈኛ ሳትሆኑ አስጨነቃችሁት። ጎማ ሌላ ነገር የምጫወተው ሽእሱ ይህንን የመሰለ ቤተሰብ ትብሎ ሲገባ ያልተጨነቀ በዚህ ጨነቀ። የትምህርቱ ፈተና ራሱ እንደዚህ አልከበደኝ። ወደ ዋናው ጉዳይ ስንገባ ያለ ተሰማኛለ። እኔ ልጅን ል ቆንጥጬ ነው ያሳደግኳት። ቆንጥጬ የሰው ፊት ሳያ የአማራትን እንደበላች እውነት ነው። አማራት ቦታ እንዲሄደች በአማራት መኪና እንዲሄደች መሬት አይንካሽ እያሳደጓት ይቅርታ። ያው ግን መቆንጠት ስህተት ነው። በተለይ በዚህ ጊዜ መቆንጠት ቀርቷል፣ የቀረ ነገር ነው። ያሳስራል እንዳሉ ነው የሚገቡት እኔ ተፈራ ማንንም አልፈራ። እስር ቤት እንደዛ ለማንኛውም ልጅህን አታገባት አታገባት የምታስተዳድርበት ነገር ስለሌለ ከእና ትምህርት ከዚህ ቤት ውጣ። ልጅን አታገባት የተማራ ትወርዱ ማለት ነው እንግዲህ

ከእንደዚህ አይነት አሻሮ ፊት ጋር መጋባት አልፈልግም ነግሬሻለሁ። አይ ብቻዬን ማግባት ፈልጋለሁ ካልሽ

እሱን ተከትዬ ይወጣለሁ ብለሽ ካልሽ በስህተት እዚህ ቤት እንዳትመጭ። ውልቅ ማለት ትችላላችሁ ማርዬ። ኧረ ተይ አንቺ የፈጅ ሀሳብ ነው የሚያመጡት አባያንተስ እኔም በዚህ ሀሳብ አልስማማም። በነገራችን ላይ ልንገርህ ነው እንጂ ማለት ነው

ይሄንንም ላስተዋውቃችሁ ነው ያመጣሁት። እንዳትብጭ እሱ ነው አንተ ነህ። እኔ ማለት ቁመቴ አጠረብኝም፣ ልቤ ተራራ። በዛ ላይ ደግሞ በዛ ላይ ተዝቁ ተዝቁ ተዝቁ ተዝቁ ተደገው የማያልቅ ጥሩ አብታለኝ

በቀደም ነው ጥሩ ነው። ይሄ ልቤ ተራራ ነው ያልከው እውነት ነው፣ አይቼዋለሁ። ተራራ ባይሆን ወደዚህ አትመጣም ነበረ። ግን ምንድን ነው እኛ በዘራችን እርግማን አለ። አያታችን ከአጭር ሰው ጋር ምንም አይነት የጋብቻ ነገር እንዳይኖራችሁ ብላ ጥቁር ውሻ ውለዱ ብላ ተራግማለች። ለዛ ነው አያት ደግሞ እንደ የሚያረገቡትን አያውቁም እንዴ። አሁን የሚረገም ልጅ ነው። ሀሳቤ ሩቅ ነው። ምንም አጭር ቢሆን ብዙ ካምፓኒ አለኝ ፋብሪካ አለኝ። ይሄ ምን ይገዘታል? ይበል ይበል ብለናል። ጥሩ ነው ያመጣሽው። ጥሩ ነው ግን፣ ምንድነው እርግማኑ? ምን ላርገው? እርግማን አላልኩሽ አይደል? እርግማኑ ምን ይዘኛል? እሺ፣ አባየንተስ አይ፣ አልወደዱ ግዴለሽ፣ ማይወዱ ምን ይወደዳ። እናትሽ በጣም ችግር አለበት ከዚህ በላይ

ከሰረቁ አይቀር እንዲህ ነው። ይህንን አለም ሳያ ያረፈ ነው። የመጨረሻ ልጁ አገባች። ያቻን ፍሬ ልጅ ነው። አደገች ያድጋል አግብተሽ ቢሆን ኖሮ አግብቼ ቢሆን ኖሮ ምን ልጅሽን የምንድርበት ጊዜ ነበር።